አሰላሙ አሌይኩም ወረህመቱላ ወባረካቱሁ ሰላም ጤና ይስጥልኝ። ክብራትና ክብራን አርባች ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ የሆነን መረጃ ነው በዚህ ሰዓት ይዤላችሁ የቀረብኩት። በተለይ ካምፓኒው ከሀገር መውጣቱ እጅግ በጣም አስደንጋጭና አሳሳቢ የሆነ ነገር ነው። ይህ ካምፓኒ በሀገራችን ኢትዮጵያ በከፍተኛ ሁኔታ አገራችን ላይ የውጭ ምንዛሬ እጥረትን ለመቅረፍና የውጭ ምንዛሬ በከፍተኛ ሁኔታ ወደ ሀገራችን እንዲገባ ከሚያደርጉ ትላልቅ ካምፓኒዎች መካከል አንዱ ሲሆን ምንነቱ ባልታወቀ ምክንያት ከሀገር እንዲወጣ መደረጉ እጅግ በጣም አስደንጋጭ የሆነ ነገር ተፈጥሯል። በተለይ በቀጥታም ሆነ በተዘዋዋሪ አስር ሺህ የሚሆኑ ሰዎችን አደጋ ላይ መጣሉም ነው የተነገረው። ታዲያ ይህ ካምፓኒ ምን አጋጥሞት ነው? እንዴትስ በዚህ ቅጽበት ከሀገር ሊወጣ ቻለ የሚለውን ዝርዝር መረጃ ወደ እናንተ እናደርሳለን። በሌላ በኩል የመብራት ዋጋ ጭማሪ ተደርጓል። ምናልባትም በዚህን ያክል የተጋነነ ዋጋ ጭማሪ ተደርጓል መባሉ ይህ የመጀመሪያ ነውም ተብሏል። ዝርዝሩን ይዘናል። የጥራት ደህንነትን ለማረጋገጥ ያግዛል የተባለ አዲስ መመሪያ መውጣቱ በዛሬው እለት ተሰምቷል። የሁሉንም ዝርዝር መረጃ አንድ ባንድ እናደርሳለን። ቪዲዮውን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራል። እንግዲህ ክብራን ተመልካቾቼ በዛሬው ዕለት እጅግ በርካታ መረጃዎች የወጡ ሲሆን በቅድሚያም የመብራት ዋጋ መጨመሩ በዛሬው ዕለት ተሰምቷል። ይህ ጭማሪ ከምን የመጣ ነው? ከመቼ ጀምሮስ ተግባራዊ ይደረጋል? የሚለውን የኤሌክትሪክ ኃይል አገልግሎት ከመቼ ጀምሮ ተግባራዊ እንደሚያደርግም ያስቀመጠው ሙሉ መግለጫውን እንደሚከተለው እናቀርባለን። እንግዲህ የኢትዮጵያ ኤሌክትሪክ ኃይል አገልግሎት ከሚያዝያ ወር ጀምሮ የፍጆታና የአገልግሎት ታሪፍ ጭማሪ ሊያደርግ መሆኑ በዛሬው ዕለት ተሰምቷል። በዚህ መሠረት የኢትዮጵያ ኤሌክትሪክ አገልግሎት ከሚያዝያ እስከ ሰኔ ወር ድረስ በመኖሪያ ቤት ታሪፍ ላይ 0.50 ኪሎዋት ሰዓት የሚጠቀሙ ደንበኞች የፍጆታ ታሪፍ 0.60 ሳንቲም እንዲከፍሉ የሚያደርግ ሲሆን፣ የአገልግሎት ክፍያ ተመንን በተመለከተ ለድህረ ክፍያ 10 ብር ከ95 ሳንቲም ሲከፍሉ ለቅድመ ክፍያ 4 ብር ከ18 ሳንቲም እንደሚከፍሉ ሪፖርተሩ ያገኘው ሰነድ ያሳያል። የመኖሪያ ቤት ታሪፍን በተመለከተ ከ51 እስከ 100 ኪሎዋት የሚጠቀሙ ደንበኞች 1 ብር ከ49 ሳንቲም፣ ከ101 እስከ 200 ኪሎዋት የሚጠቀሙ ደንበኞች 2 ብር ከ67 ሳንቲም፣ ከ201 እስከ 300 ኪሎዋት የሚጠቀሙ ደንበኞች 3 ብር ከ84 ሳንቲም እንደሚከፍሉና በየኪሎዋቱ መጠን ክፍያ የሚለያይ እንደሆነ ሰነዱ ያስረዳል። የአገልግሎት ክፍያ ተመንን እንደ ኪሎዋቱ የሚለዋይ እንደሆነ ለድኅረ ክፍያ ከፍተኛ 45 ብር ከ80 ሳንቲም ሲሆን ለቅድመ ክፍያ 15 ብር ከ97 ሳንቲም እንደሆነ በነዳጅና ኢነርጂ ባለሥልጣን የወጣው ሰነድ ይጠቁማል። የነዳጅ እና ኢነርጂ ባለሥልጣን የኢነርጂ አቅርቦት ሥርዓት ሬጉሌሽን ሥራ አስፈጻሚ አቶ ባህሩ እንደተናገሩት በሦስት ወራት በፍጆታና በአገልግሎት ታሪፍ ላይ ከሚያዚያ ወር ጀምሮ ጭማሪ ይደረጋል ማለታቸው ነው። በዛሬው ዕለት የተገለጸው በመኖሪያ ቤት፣ የንግድ፣ የአነስተኛና ኢንዱስትሪ፣ የመካከለኛ ኢንዱስትሪዎችና የመንገድ መብራቶች ላይ እንደ ኪሎዋቱ ልዩነት ጭማሪ የሚደረግ መሆኑን አክለው ገልጸዋል። ከጥር እስከ መጪው መጋቢት ወር ድረስ 0.50 ኪሎዋት እንደሚጠቀሙ የመኖሪያ ቤት ደንበኞች 0.52 ሳንቲም እንዲከፍሉ የተደረገ ሲሆን የአገልግሎት ክፍያ ተመን ለድህረ ክፍያ ደግሞ 10 ብር 71 ሳንቲም እንዲከፍሉ ሊደረግ ለቅድመ ክፍያ ደግሞ 4 ብር ከ01 ሳንቲም እንዲከፍሉ ይደረጋልም ብለዋል። በተመሳሳይ የንግድና የአነስተኛ ኢንዱስትሪ የመካከለኛ ኢንዱስትሪዎችና የመንገድ መብራቶች በተቀመጠላቸው አሃዝ መሰረት እንዲከፍሉ እየተደረገ መሆኑን ስራ አስፈጻሚው ተናግረዋል። በተለይ ማህበረሰቡ ላይ ጫና እንዲፈጥር በየሶስት ወራት የፍጆታ አገልግሎት ታሪፍ ተመን ጭማሪ እንዲደረግ ውሳኔ መተላለፉን የኢትዮጵያ ኤሌክትሪክ አገልግሎት ኮሚኒኬሽን ስራ አስፈጻሚ አቶ መላኩ ታዬ ለሪፖርተሩ ተናግረዋል። የኃይል ማመንጫ ዋጋ በመጨመሩ ብቻ የተጨመረው ታሪፍ በአንድ ኪሎዋት ሰዓት ከአራት ዓመት በኋላ ስድስት ብር ከዜሮ አንድ ብር እንደሚሆን ከዚህ በፊት መመዝገባቸው የማይዘነጋ መሆኑ ነው በዛሬው ዕለት የሪፖርተር ጋዜጣ ያስነበበው። በሌላው መረጃችን በዛሬው ዕለት እጅግ በጣም አሳዛኝም አስደንጋጭም የሆነ መረጃ ወጥቷል። ኩባንያው ከሀገር መውጣቱ እጅግ በጣም አሳዛኝ ሲሆን በቀጥታም ሆነ በተዘዋዋሪ አስር ሺህ የሚሆኑ ሰዎችን አደጋ ላይ መጣሉ ነው። በዛሬው ዕለት ካፒታል ያስነበበው ስሌክታ ግሩፕ የተሰኘው ካምፓኒ በፖለቲካ አለመረጋጋት ምክንያት ከኢትዮጵያ መውጣቱ በዛሬው ዕለት ተሰምተዋል። በስዊዘርላንድ ዋና መስሪያ ቤቱን ያደረገው ሰሌክታ ግሩፕ በሰሜን ኢትዮጵያ ኩንዛቲ የሚገኘው የምርት ማዕከሉን በፖለቲካ አለመረጋጋትና በወታደራዊ ሁኔታ ምክንያት ወደ ኬንያና ኡጋንዳ ማዛወሩን አስታውቋል። ኩባንያው የዚህ ውሳኔ ምክንያት በኢትዮጵያ ያለው ሁኔታ ለሰራተኞች ደህንነት ስጋት መፍጠሩና የጁል የሎጂስቲክ ችግሮችን መከሰታቸው እንደሆነም ገልጿል። የኩባንያው ዋና ስራ አስፈጻሚ እንደተናገሩት ይህ ውሳኔ አሳማሚ እርምጃ ብለው የገለጹ ሲሆን በኢትዮጵያ ያደረጉት ከፍተኛ ኢንቨስትመንትና የውጭ ምንዛሬ እጥረትን ለመፍታት ያላሰለሰ ያደረጉት ጥረት እጅግ በጣም የሚበረታታ መሆኑ ነው የተገለጸው። ይህ ውሳኔ በኩላዚ አካባቢ ከአንድ ሺህ በላይ የሥራ ዕድሎችን የሚያሳጣ ሲሆን በቀጥታም ሆነ በተዘዋዋሪ ወደ አስር ሺህ የሚሆኑ ሰዎች ይጎዳል ማለታቸው ተገልጿል። ኩባንያው ለአካባቢው ማኅበረሰብ የኢኮኖሚ ሕይወት መስመር እንደነበርና መውጣቱ ትልቅ ጉዳት እንደሚያስከትልም ገልጿል። ካፒታል ያገኘው መረጃ እንደሚያመላክተው ከሆነ ሴሌክታ ግሩፕ በኬንያ እና በኡጋንዳ ያሉትን የምርት ማዕከላት በማጠናከር ለደንበኞች የምርት አቅርቦት እንዳይቆረጥ ማድረጉን ገልጿል። ወደፊት ሁኔታው ሲሻሻሉ ወደ ኢትዮጵያ ለመመለስ ተስፋ እንዳለው ያስታወቀ ሲሆን ሴሌክታ ግሩፕ በዓለም አቀፍ ደረጃ ግንባር ቀደም የሆነ የአበባና የጌጣጌጥ እጽዋት አምራች ኩባንያ መሆኑ ይታወሳል ሲል ካፒታል ያወጣውን መግለጫ ወደ እናንተ አድርሰናል። ሌላው መረጃችን በሀገር ውስጥ የሚመረቱ የመድኃኒቶች ጥራትና ደህንነትን ለማረጋገጥ ያግዛል የተባለ አዲስ መመሪያ በዛሬ ዕለት መውጣቱ ተሰምቷል። የኢትዮጵያ ምግብና መድኃኒት ባለስልጣን በሀገር ውስጥ የሚመረቱ የመድኃኒቶች ጥራትና ደህንነት ለማረጋገጥ የሚያገዝ አዲስ መመሪያ አውጥቷል። በዚህም የተነሳ በተለይ በጽንጽ ስም የሚመረቱ መድኃኒቶች ከታወቁ የመድኃኒት ምርቶች ጋር ተመሳሳይ የሆነ የፈዋሽነትና የደህንነት ደረጃ እንዲኖራቸው ለማድረግ ያለመ ነውም ተብሏል። ይህ መመሪያ በተሰኘ ልዩ ጥናት በማድረግ በጽንስ ስም የሚመረቱ መድኃኒቶች ከታወቁ የመድኃኒት ምርቶች ጋር ያላቸውን ተመሳሳይነት ማረጋገጥ እንደሚጠበቅባቸው ነው በዛሬው ዕለት የተነገረው። በተጨማሪ መመሪያው የመድኃኒት ማምረቻ ተቋማትና ላብራቶሪ ፍቃድና ቁጥጥር ላይ እንደሚያተኩር ካፒታል ለመረዳት ችሏል። መመሪያው በኢትዮጵያ የመድኃኒት ቁጥጥር ስር ትልቅ ምዕራፍ እንደሆነ የተገለጸ ሲሆን ለመድኃኒት ኢንዱስትሪው ዕድገት አስተዋጽኦ እንደሚያደርግ ይጠበቃል። በተጨማሪም ለሕዝብ ተደራሽና ጽራት ያላቸው መድኃኒቶች ለማቅረብ ያለመነው መባሉ ተሰምቷል። ለምሽት ያስኩላችሁ መረጃን ይመስላል። ቪዲዮ ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ